የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማረስ ዜናዎችን አስቀድማለሁም የ የአብይ አህመድ የብልጽግና አገዛዝ ወደ ተከዜና ራያ ቀጠናዎች ከፍተኛ ኃይል እያስጠጋ መሆኑ ተሰማ። አገዛዙ ዛሬም በተለያዩ አካባቢዎች ውጊያ በሚደረግበት አማራ ክልል ተጨማሪ ጦር ማስገባቱን የቀጠለ ሲሆን የፋኖ ኃይሎች በኩላቸው በደብረ ብርሃን የአገዛዙን ወታደራዊ ካምፕ በሌሊት አጥቅተዋል። በዝርዝር እንመለከተዋለን። ዓለም አቀፉ የቀይ መስቀል ኮሚቴ በአማራ ክልል ባለፉት ሳምንታት ውጊያ ተባብሷን አለ። ዓለም አቀፉ የቀይ መስቀል ኮሚቴ በአማራ ክልል በተለይም በሰሜን ወሎ ዞን ከመስከረም አጋማሽ ጀምሮ በመንግስት ኃይሎችና ፋኖ ኃይሎች መካከል ውጊያ በባሱን ገልጿል። በዚህም የአገዛዝ ወታደሮችን መረከቡንና ፋኖዎች በምርኮኛነት የያዛቸውን ጭምር ማከም መጀመሩን ይፋ አድርጓል። በዝርዝር እናየዋለን። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ከሐምሌ 2017 ዓ.ም ም ወዲህ በሁለቱ ማህበረሰቦች መካከል በተቀሰቀሰ ግጭት ምክንያት ከ288 ሺህ በላይ ሰዎች መፈናቀላቸውን አረጋግጠዋል። ብልጽግና የሚያስተዳድራቸው ሁለቱ ክልሎች በመንግስት ተደግፈው ግጭቶች መነሳታቸውም ነው የተሰማው በዝርዝር እናየዋለን የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በአማራ በኦሮሚያና ና ቢሻንጉል ጉምዝ ክልል እንዲሁም በጋምቤላ ክልል ባሉ መንገዶች ላይ በሚደርሱ ጥቃቶች እገታዎች የንብረት ዘረፋና ና ውድመቶች የሰዎች ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ ወድቆ አላለም በእነዚህ ክልሎች በሚጣሉ ኬላዎች የመንገድ መዘጋት እርምጃ የሰዓት እላፊ እንቅስቃሴ ገደቦችና በመንገዶች ላይ የሚፈጸሙ ወንጀሎች የሚደርሱ የሰብአዊ ጥሰቶች አሳሳቢ ሆነው እንዳገኘ ነው የሰመኮ ይፋ ያደረገው። በዝርዝር እንመለከተዋለን። ሐማስ እና እስራኤል የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የእስራኤል ጦር ከተወሰኑ የጋዛ አካባቢዎች መውጣቱን አስታወቀ። የእስራኤል ወታደሮች ስምምነት ወደ ተረሰባቸው አካባቢዎች ቢመለሱም በአጠቃላይ ከጋዛ ሰርጥ ለቀው አልወጡም። በሺዎች የሚቆጠሩ ፍልስጤማውያን ወደ ሰሜናዊ ጋዛ ሲጓዙ የሚያሳዩ ምስሎች ደግሞ በዓለም አነጋጋሪ ሆነዋል። ተመልካቾቻችን አብራች ውስጥ ቆዩ። እነዚህና ሌሎች ይሰማላቸው። መልካም ቆይታ ይሁንላችሁ። የአብይ አህመድ የብልጽግና አገዛዝ ወደ ተከዜና ራያ ቀጠናዎች ከፍተኛ ኃይል እያስጠጋ መሆኑ ተሰማ። አገዛዙ በዛሬም በተለያዩ አካባቢዎች ውጊያ በሚደረግበት አማራ ክልል ተጨማሪ ጦር ማስገባቱን የቀጠለ ሲሆን የፋኖ ኃይሎች በበኩላቸው በደብረ ብርሃን የአገዛዙ ወታደራዊ ካምፕ ላይ

አገዛዙ ከትላንት መስከረም 30 2018 ምሽት ጀምሮ ወደ ራያና ተከዜ አካባቢዎች ግዙፍ ጦር እያስጠጋ ነው ሲሉ የኢትዮኒስ የመረጃ ምንጮች ተናግረዋል። አገዛዙ ጦሩን እያስጠጋ ያለው በትግራይ በኩል የትግራይ ኃይሎች ጦር እያስጠጉ ነው በሚል እንደሆነ የተናገሩት የመረጃ ምንጮቻችን ይህን ተከትሎ በተከዜና ራያ ቀጠናዎቹ ወታደራዊ ውጥረት አይሏል ብለዋል። በዚህም የአብይ አመድ አገዛዝ በርካታ ኃይሉን ከሰሜን ጎንደርና ሰሜን ወሎ ወደ ትግራይ አቅጣጫ እያስገባ ይገኛል ያሉት የመረጃ ምንጮች ለአብነትም መስከረም 30 2018 ዓ ም ምሽት ጀምሮ ጀምሮ ለሊቱን ከሰሜን ወሎ ሃራ ከተማ የተነሳ የአገዛዝ ጦር ወደ ቆቦና ዋጃ ሲጓጓዝ አድሯል ብለዋል። በተለይም ከዋጃ ከተማ ማዶ የተባለ አካባቢ የትግራይ ኃይሎች ኬላ ከጣል ወዲህ ውጥረቱ መጨመሩን የመረጃ ምንጮቻችን የነገሩን። ወደ ራያ ቀጠና እየገባ ነው ያሉትን የአገዛዙን ጦር በመጠን ጭምር የገለጹት የቲዩኒስ የመረጃ ምንጮች አገዛዙ በ34 ጦር አል ተሽከርካሪና 16 አውቶቡስ የተጫነ ሰራዊት፣ 15 ፓትሮልና አምቡላንስ፣ 17 ጦር አልና 5 ሳቢ ሎጂስቲክስ፣ 8 የነዳጅና የውሃ ቦቲ ኃይል ሎጂስቲክስ ይዞ ወደ ራያ መንቀሳቀሱን አረጋግጠዋል። የአካባቢው ዓይን ማኞች 95 መኪናዎች ትላንት ምሽት ከአራ ተነስተው ከጥልፌ ኬላ እስከ ማርያም በር ተሰልፈው ተመልክተናል። ጦሩ የሰሜን ምስራቅ እዝ ነው። በጎብዬ ዙሪያ ከነበረው ግማሹ ወደ ሮቢት አራዱም፣ ቆቦና ጮቢ በር እየገባ ይገኛል ሲሉ ተናግረዋል። በተመሳሳይ በጎንደር አቅጣጫ ከደባርቅ በኩል ወደ ተከዘ ከፍተኛ ኃይል መንቀሳቀሱን የአካባቢው ነዋሪዎች ለኢትዮንስ ጨምረው ተናግረዋል። ጊዜያዊ ማዘዣውን ደባርቅ ከተማ አድርገው ሰሜን እዝ እንደገና መቋቋም መዘግባችን የሚታወስ ሲሆን እዙ በሂደት ወደ ትግራይ የመግባት እቅድ ይዞ መቋቋሙን የተሰማው አገዛዙ በአማራ ክልል ወሎ ቀጠና የፋኖ ኃይሎች የከፈቱበትን መጠነ ሰፊ የማጥቃት ውጊያ ተከትሎ ከፍተኛ ሽንፈት ያስተናገደ ሲሆን በአካባቢው ከተከፈተበት ውጊያ ጋር አያይዞ የዋትና የሻዕቢያ ኃይሎች የተሳተፉበት ውጊያ ነው በሚል እስከ ተባበሩት መንግስታት ድርጅት ድረስ ክስ ማቅረቡ አይዘነጋም። በተመሳሳይ አገዛዙ አዲስ የተቋቋመውን 11ኛ ህዝብ በብዛት ወደ መርሳ እያስገባ ሲሆን ከደሴና ኮምቦልቻ በኩል ደግሞ በ ወቅቱ ብር ተለያየን አድርጎ ወደ ወገል ጤና ኮን በርካታ ጦር እያሰማራ ይገኛል፣ ሲሉ የመረጃ ምንጮች ተናግረዋል። አገዛዙ በዛሬ ሁለት ጥቅምት 2018 እኩለ ቀን ጀምሮ በርካታ ይህ የብልጽግና አገዛዝ በዛሬ ሁለት ጥቅምት አንድ ሁለት አስራ ስምንት እኩለ ቀን ጀምሮ መርሳን ጨምሮ በተለያዩ ቦታዎች በተለይም በአንዳንድ የወሎ አካባቢዎች ላይ የሞባይል ኢንተርኔት አገልግሎት ማቋረጡን ኢትዮ ኒውስ የመረጃ ምንጮች ተናግረዋል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም መቀጠሉ ተሰምተዋል። በምስራቅ ጎጃም ዞን መርጦ ለማርያምና አካባቢው ትላንት በተደረገ ውጊያ የፋኖ ኃይሎች ድል ማስመዝገባቸውን አስታውቀዋል። በዞኑ መርጦ ለማርያም ከተማ አንደኛ ደረጃ ሆስፒታል አካባቢ ካምፕ አደረገው ጦር ላይ ከፍተኛ ጉዳት ማረሳቸውን ሲሆንና ውጊያው ከከተማ እስከ ጉጉና አቡነ ሀቢብ ድረስ በአራት አቅጣጫ መደረጉን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዞን ያስታወቀው። ሰፊ ቀጠና በሸፈነው በዚህ ውጊያ የፖሊስ አዛዦችን ጨምሮ ከአምሳ በላይ የአገዛዙ ጦር አባላት መገደላቸውን ነው አፋባ ያስታወቀው። በውጊያው ከተገደሉት የአገዛዙ ወታደሮች በተጨማሪ በፋኖ ኃይሎች የተማረኩ እንዳሉም ታውቋል። የፋኖ ኃይሎች ዛሬ መርጦ ለማርያም ከተማን ከበው እንደሚገኙ የታወቀ ሲሆን፣ አገዛዙ በበኩሉ ተጨማሪ ጦር ወደ ከተማ እያጓጓዘ እንደሚገኝ ሰምቷል። በተመሳሳይ በክልሉ ሰሜን ሸዋ ዞን ደብረ ብርሃን ከተማ ሌሎቹን የፋኖ ኃይሎች በሁለት አቅጣጫ ወደ ከተማ በመግባት 06 የተባለ የአገዛዙ አድማ ብተናና ሚኒሻ ካምፕን ማጥቃታቸውን የኢትዮኒውስ የመረጃ ምንጮች አረጋግጠዋል። በጥቃቱ የአገዛዝ ጦር አባላት ከፍተኛ ጉዳት ደርሶባቸዋል ያሉት የመረጃ ምንጮች፣ ለጊዜው ግን የጉዳት መጠኑን ባዝ ለማወቅ አለመቻሉን ገልጸዋል። በጎንደር ቀጠናም በተመሳሳይ በአገዛዝ ጦርና በፋኖ ኃይሎች መካከል ውጊያ መቀጠሉ ለማወቅ ተችሏል። በጎንደር ከተማ ቅርብ ርቀት በምትገኘው ምንዝሮ ላይ ፋኖ ድል አስመዝግቧል ተጠቅሟል ሲል ያስታወቀው አፋባ ሰሜን አማራ ቀጠና በላይ ዘለቀ ዝ ዳግማዊ ቴዎድሮስ አምስተኛ ኮር ነው። በደቡብ ጎንደር ዞን ስማዳ ወረዳ አርብ ገበያ ቀጠናም ሁለተኛ ቀኑን የያዘው ከባድ ውጊያ እንደቀጠለ የፋኖ የመረጃ ምንጮች ጨምሮ ለቴኖስ ተናግረዋል። በስማዳ ወረዳ ከትላንት ጀምሮ የተቀሰቀሰው ውጊያ በከባድ መሳሪያዎች ጭምሮ የታገዘ ከፍተኛ ሰብዓዊና ቁሳዊ ጉዳት ተመዘገበበት መሆኑ ነው የመረጃ ምንጮቻችን አክሎ የተናገሩትም። በሌላ በኩል የፋኖ ኃይሎች ደሴ ዙሪያ ወረዳን ጨምሮ በበርካታ አካባቢዎች ህዝባዊ ውይይቶች ማካሄዳቸውን ሲያስታውቁ አገዛዙ በኩሉ ከመስከረም 25 2018 ጀምሮ በጋሸና መርሳ ዋድላ ወረ ኢሉ ከላላ ወረ ባቡ ቦረና ተንታ ኩታበር መካነ ሰላም ባንጃ ደንበጫ ገርጨጭ እንጅባራና ችፈር አካባቢዎች ድል አስመዘገቡ ሲል ከተሞችን ዘርዝሯል አለም አቀፍ የቀይ መስቀል ኮሚቴ በአማራ ክልል ባለፉት ሳምንታት ውጊያ ተባብሷል አለም አለም አቀፍ የቀይ መስቀል ኮሚቴ በአማራ ክልል በተለይም በሰሜን ወሎ ዞን ከመስከረም አጋማሽ ጀምሮ በመንግስት ኃይሎችና ፋኖ ኃይሎች መካከል ውጊያ መባባሱን ይፋ አድርጓል። የፋኖ ኃይሎች የተቀናጀ ዘመቻ መክፈታቸውንና ና በዚህም ድል እየተቀናጁ መሆኑን ሲገልጽ የአካባቢው አስተዳድር ግን ግጭቶች እንደነበሩ ጠቅሶ ለቢቢሲ እንደተናገረው በሚባለው ልክ አይደለም ብሏል። በተለይም የሰሜን ወሎ ዞን ዋና ከተማ የሆነችው ወልዲያን ለመያዝ ለቀናት የዘለቀ ትንቅንቅ እንደነበረ ነዋሪዎች ለቢቢሲ ሳይንቲስት ያረጋግጠዋል። ባለፈው ሳምንት የውጭ ጉዳይ ሚኒስቴር ለመንግስታት ድርጅት በጻፈው ደብዳቤ ወልድያን ለመያዝ በተደረገ ውጊያ የፋኖ ኃይሎች በመደገፍ ሕወሓትና ኤርትራን ጨምሮ ተሳትፏል በማለት ከሷል። ዓለም አቀፉ የቀይ መስቀል ኮሚቴ ትላንት አርብ መስከረም 3 2018 ዓም አመሻሽ ላይ ባወጣው መግለጫው በአካባቢው የተካሄደው ግጭት ጥልቀትና የደረሰውን ጉዳት የሚጠቁም ሆኗል። ለአንድ ሳምንት ያህል የቀይ መስቀል ቡድን ግጭቱ በርቶባቸዋል በነበሩ የሰሜን ወሎ ዞን ዋና ከተሞች እና አካባቢዎች ባደረገው ቅኝት ከፍተኛ ቁጥር ያላቸው ሰዎች ሕይወት ማለፉን ምርኮኞች መያዛቸውና ከባድ የሰብአዊ ጉዳት መረሱን አስታውቋል። ኮሚቴው በግጭቱ የተጎዱ ሰላማዊ ሰዎች የሆኑ ተፋላሚ ወገኖች በግልጽ ለይቶ አልዘረዘረም። በላሊ በላይ የኮሚቴው ቡድን የሚመሩት ማርቲን ታልማን በግጭቱ ክፉኛ ከተጎዳው ኩል መስክና ሙጃ አካባቢ ሲመለሱም ባለፉት ቀናት በሰሜን ወሎ በርካታ ሰዎች ተገድለዋል አሊያም ቆስለዋል ብሏል። የጤና ጣቢያ ባልደረቦች ለቆሰሉ ወታደሮችና ንጹሀን ሰዎች በተገደበ አግባት ያከማሉ። አስራ ስድስት ከባድ ጉዳት የደረሰባቸው እስረኞች ቀዶ ህክምና እንዲያገኙ በአስቸኳይ እንዲወጥ ተደርጓል። ከእነዚህ ውስጥ አምስቱ ህይወታቸውን ለማዳን የሰዓታት ጉዳይ ነው ሲሉ የጉዳቱን ክብደት ገልጸዋል። በላሊበላ ወልዲያና በአካባቢው ለስድስት የጤና ተቋማት የድንገተኛ ህክምና እርዳታ መስጫ ቁሳቁሶችን ማቅረቡን የገለጸው ኮሚቴው ከባድ ጉዳት ለደረሰባቸው 250 ሰዎች የቀዶ ጥገናና የህክምና እርዳታ መስጠት የሚችል ድጋፍ አቅርቢ ያለው ብሏል። መስከረም 28 2018 ዓ.ም አስቸኳይ የቀዶ ጥገና ህክምና ያስፈልጋቸዋል የተባሉ 16 የከባድ ጉዳት ቁስለኞችን ወደ ህክምና ተቋማት አርሻለሁ ያሉ ቀይ መስቀል። እነዚህ ቁስለኞች የመንግስት ወታደሮች እንደሆነ የጠቆመው ኮሚቴውም በፋኑ ኃይሎች የጠናጥል እርምጃ ተላልፎ ከተሰጡ በኋላ በወልዲያ ለመንግስት ኃይል ማድረሱን ማስታውቋል። በማግስቱ መስከረም 28 የቀይ መስቀል ባልደረቦች በሰሜን ወሎ ዞን በፋኑ ኃይሎች በቁጥጥር ስር የተያዙ እስረኞችን መጎብኘታቸውንም ገልጿል። የፋኑ ኃይሎች በከፈቱት ዘመቻ በርካታ ወታደሮች ማረካቸውን በልሳኖቻቸው በኩል ሲያሳውቁ መሰንበታቸው ይታወቃል። ዓለም አቀፉ የቀይ መስቀል ኮሚቴ በስድስት ልእኮቹ ፋኑ ኃይሎች የተያዙ ወታደሮችን ያያዝ ሁኔታና ህክምና ቅርቦት ምልከታ ማድረጉን ጠቁሞም ወታደሮች ከቤተሰቦቻቸው ጋር ግንኙነት ስለመፍጠራቸው ቅኝት ማድረጉንም አስታውቋል። ማርቲን ታልማን በግጭቱ በጣም የተጎዱ ማህበረሰቦች መዘንጋት የለባቸውም። ብዙ ሰዎች ወደ ጤና አገልግሎት ወደ ገበያና ወደ እርሻ ቦታቸው መሄድ አልቻሉም ብሏል። በአማራ ክልል ግጭት እየተሳተፉ ያሉ ተፋላሚ ኃይሎች አለም አቀፍ የሰብአዊ ህግን ማክበር እንዳለባቸው ያሳሰበው ኮሚቴው ይህም በግጭቱ እየተሳተፉ ያሉ ምርኮኞችና ቁስለኞች ወይም ተዋጊዎች የሚሆኑ ሰላማዊ ሰዎችን መጠበቅ አለባቸው ሲል በተጨማሪነት አሳስቧል። በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች በተከሰተ ግጭት ከ288 በላይ ሰዎች ፈናቅላቸው ተሰማ። የተባበሩት መንግስታት ድርጅት የሰዋ እርዳታ ማስተባበሪያ ጽህፈት ቤት በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ከሐምሌ 2017 ዓ.ም ወዲህ ከ288 በላይ ሰዎች ፈናቅላቸውን አረጋግጧል። ዋናው የግጭቱ መነሻ ደግሞ አገዛዙ ስፖንሰር ያደርጋቸው ግጭቶች እየሰፉ መምጣታቸውን ያረጋገጠው የሶማሊያና የኦሮሚያ ዞን አስተዳዳሪዎች የተፈናቃዮችን ቁጥር ለግምገማ ቡድኑ አረጋግጧል ነው የተባለው። ይህ ግጭት በ1997 ዓ ም ከተካሄደው ህዝበ ውሳኔ ጀምሮ ባልተፈቱ የግጭት ጥያቄዎችና በተደጋጋሚ በሚከሰት በአነስተኛ የተፈጥሮ ሀብት ላይ በሚደረጉ ግጭቶች ምክንያት አሁን ላይ እየሰፋ መጥቷል ተብሏል። ከዚህ ቀደም የተከሰቱ ግጭቶች ባስከተሉት የጅምላ መፈናቀል ምክንያት እስከ 2011 አጋማሽ ድረስ ከ1 ሚሊዮን በላይ ሰዎች መፈናቀላቸው ተሰምተዋል። ከአጎራባች ክልል በሚመጡ ታጣቂ ቡድኖች ጋር በተፈጠረ ግጭት የሰባት ዓመት ህፃን ጨምሮ ሶስት ሰዎች ህይወት ማለፉንና ሌሎች ሰዎች ደግሞ ቁሰላቸውን አዲስ ስታንዳርድም አስታውቋል። በሶማሌ ክልል የኦዴት ወረዳ ምክትል አስተዳዳሪ ግጭቱ ከተጀመረ ወዲህ ቢያንስ ሰባት ሰዎች መገደላቸውና ብዙ ነዋሪዎች መፈናቀላቸውን አውቃለሁ ብለዋል። የጸጥታ ኃይሎች በኦሮሚያ ክልል ምስራቅ ቦሮና ዞንና በአጎራባች ሶማሌ ክልል ወረዳዎች መካከል በሐምሌ ወር ለተቀሰቀሰው የድንበር ግጭት መፍትሄ የሰላም ውይይት መጀመራቸውን ቢናገሩም ግን ተፈናቃዮች አሁንም ከባድ አደጋ ላይ ወድቀዋል ተብሏል። ነዋሪዎቹ በሂደት ውስጥ አልተካተቱም ነው የተባለው። የተባበሩት መንግስታት ድርጅት ሰብዓዊ እርዳታ ማስተባበሪያ ጽሕፈት ቤት ሴቶች፣ ህጻናትና አረጋውያን አካል ጉዳተኞች በመጠለያ ጥረትና ባልሆነ የጥበቃ አገልግሎት ምክንያት ለከፍተኛ ችግር መጋለጣቸውን ማረጋግጫለሁ ብሏል። የደህንነት ስጋቶች፣ የበቀል እርምጃዎች፣ ጾታን መሰረት ያደርጉ ጥቃቶች፣ ስነ ልቦናዊ ቀውስና ቀጣይነት ያለው የደህንነት እጦት ያካትታሉ ሲልም አክሏል። በዚህ በሶማሌና በኦሮሚያ ክልል የማኅበረሰብ መሪዎች እንደገለጹት የተፈናቀሉ ሰዎች በሰላም ለመኖር ከፍተኛ ፍላጎት እንዳላቸው ቢነግሩም ነገር ግን ወደ ቀያቸው ከመመለሳቸው ፊት የደህንነት ማረጋግጫ ያስፈልጋቸዋል ተብሏል። ግጭቱ በሁለቱ ክልሎች መካከል ከሐምሌ ወር ጀምሮ እስካሁን የቀጠለ ሲሆን አገዛዙ የወሰዳቸው እርምጃ ደግሞ ማባባስ እንጂ ማሻሻል መሰረት ያደርጉ አይደሉም ተብሏል። በተጎዱ አብዛኛው አካባቢዎች ከፍተኛ የተመጣጠነ ምግብ እጥረት መኖሩ የተገለጸ ሲሆን እንዲሁም በመጠለያ ጣቢያዎች ውስጥ የውሃ እጥረት፣ ዝቅተኛ የክትባት ሽፋና ውስን የሆኑ የጤናና የንጽህና አጠባበቅ አገልግሎቶች ተላላፊ በሽታዎች የመከሰት ስጋት በከፍተኛ ሁኔታ ጨምሮታል ተብሏል። በተጎዱ አካባቢዎች ውስጥ የሚገኙ ሁሉም እድሜያቸው ለትምህርት የደረሱ በመሰረተ ልማት መጎዳት፣ በአስተማሪዎች መፈናቀልና ትምህርት ቤቶች ለጊዜ አይነት መጠለያ በመዋላቸው ትምህርትም ተቋርጧል የተባለው በኦሮሚያ ክልል በምስራቅ ቦረና ዞን ኤሮና ዳስ እንዲሁም ጉሎ ሚዶሎም እና ዋጭሌ ወረዳዎች ውስጥ 151972 ሰዎች ተፈናቅለዋል። የአካባቢው ባለስልጣናትም የሰዎች ህይወት መጥፋት ጨምሮ ከ5700 በላይ ከብቶች መዘረፋቸውን እና ሰፊ ንብረት ውድመት መድረሱን ገልጸዋል። በተመሳሳይ በሶማሌ ክልል የዞን ባለስልጣናት ደግሞ በዳዋ ዞን ውስጥ በሚገኙ ሞያሌና ኦዴት ወረዳዎች እንዲሁም በሊበን ዞን በሚገኙ ደካፍ ሱፍቱና ከርሳዱላ ወረዳዎች ውስጥ 136199 ሰዎች መፈናቅላቸውን ገልጸዋል። በናስ ወር በተካሄደ ግምገማ በሞያሌ 57600፣ በኡደት 45000፣ በከርሳ ዱላ 21500፣ በደካ ሱፍቱ 12000 ተፈናቃዮች እንደሚገኙም ተረጋግጧል፣ ይላል የተመድ ሪፖርት። የኢትዮጵያ ሰብአዊ መብት ኮሚሽን ይሰመኮ በአማራ በኦሮሚያ ና በሻንጉል ጉምዝ ክልል በጋምቤላ ክልሎች ጨምሮ ባሉ መንገዶች ላይ በሚደርሱ ጥቃቶች እገታዎች የንብረት ዘረፋዎች ና ውድመቶች የሰዎች ከቦታ ቦታ የመዘዋወር ነጻነት አደጋ ላይ ወድቋል አላለም በእነዚህ ክልሎች በሚጣሉ ኬላዎች የመንገድ መዘጋት እርምጃዎች የሰዓት እላፊ የእንቅስቃሴ ገደቦች ና በመንገዶች ላይ የሚፈጸሙ ወንጀሎች የሚደርሱ የሰብአዊ መብት ጥሰቶች አሳሳቢ ሆኗል ና ያለው ይሰመኮ መንግስታዊ ይሰመኮ ይህንን የገለጸው በግጭት አውድ ውስጥ ና ከግጭት አውድ ውጭ ባሉ አካባቢዎች ያደረገውን የሰብአዊ መብት ክትትልና ምርመራ ግኝት በተመለከተ ዛሬ ቅዳሜ ባወጣው ሪፖርት ነው። ኢሰመኮ ክትትልና ምርመራ ያከናወኑ ከሚያዚያ 2017 እስከ መስከረም 2018 ባሉት ጊዜያት ነው ብሏል። በአራት ክልሎች በተደረገው በዚህ ክትትልና ምርመራ በአካባቢ የሚገኙ ነዋሪዎች፣ የአይን ምስክሮች፣ የተጎጂ ቤተሰቦች እንዲሁም የሚመለከታቸው የመንግስት አካላትን በማነጋገር መረጃና ማስረጃዎችን ማሰባሰቡን ኮሚሽኑ አመላክቷል። ይህን መሰረተ ማድረጉም ኮሚሽኑ የመዘዋወር መብት አፈጻጽምን የሚሸረሽሩ ናቸው ያላቸውን አሳሳቢ የሰብአዊ ጥሰቶችን በመግለጫው ዘርዝሯል። በኦሮሚያ በአማራ፣ በጋምቤላና ቤኒሻንጉል ጉሙዝ ክልል በሚጣሉ የሰዓት እላፊ እንቅስቃሴ ገደቦች፣ በአካባቢ የሚንቀሳቀሱ የታጠቁ ኃይሎች፣ በመንግስት የጸጥታ ኃይሎች በመንገዶች ላይ በሚጣሉ ኬላዎች፣ የመንገድ መዝጋት ትእዛዞች የሰዎች ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ መውደቁን ኢሰመኮ አረጋግጫለሁ ብሏል። በእነዚህ ክልሎች ባሉ በመንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች በዜጎች በነጻነት የመዘዋወር መብት ላይ ተመሳሳይ አደጋዎችን መፈጠራቸውን ኮሚሽኑ አሳስቧል። እነዚህና ጥቃቶቹን ከመዘዋወሩ ነጻነት መብት ባሻገርም በህይወት የመኖር የአካልና የንብረት ደህንነት መብት ላይ እንዲሁም ጥሰቶችን ማስከተላቸውን ማረጋገጡን ነው ብሔራዊ የሰብአዊ ተቋሙ ይፋ ያደርገው። የመንግስት ተቋም የሆነው የተቋም በእነዚህ ድርጊቶች ተጎጂ በሆኑ ሰዎች ላይ በቀጥታ ከሚደርሱ የሰብአዊ ጥሰቶች በተጨማሪ በቤተሰብ ላይ የሚደርሰው ዘረፋ፣ ብዙ ጉዳት፣ የስነ ልቦና ጫና እንዲሁም በአጠቃላይ ማህበረሰብ በህግ ስርዓት ላይ ያለው እምነት የመሸርሸር አደጋም ኢሰመኮ አሳስቦኛል ብሏል። በዋናነት ደግሞ በእነዚህ ጥቃቶች ላይ የመንግስት ኃይሎች ተሳታፊ ሆኖ መገኘታቸው ነገሩን አስገራሚ አድርጎታል። ሐማስ እና እስራኤል የተኩስ አቁም ስምነት ላይ መረሳቸውን ተከትሎ የእስራኤል ጦር ከተወሰኑ የጋዛ አካባቢዎች መውጣቱ አስታወቀ። የእስራኤል ወታደሮች ስምነት ወደ ተረሰባቸው አካባቢዎች ይመለሱም በአጠቃላይ ከጋዛ ሰርጥ ለቀው አልወጡም። በሺዎች የሚቆጠሩ ፊልስጤማውያን ወደ ሰሜናዊ ጋዛ ሲጓዙ የሚያሳዩ ምስሎች ወጥተዋል። ባለፉት ጥቂት ወራት በዚህ አካባቢ እስራኤል ከፍተኛ ድብድባ ስትፈጽም ቆይታለች። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የሰላም እቅድ የእስራኤል መንግስት ይሁንታ ከተሰጠው በኋላ የተኩስ አቁም ስምነት ላይ ተርሷል። ቀጣዩ የሰላም እቅዱ ዝርዝር ላይ ድርድር ይቀጥላል የተባለው። ቢቢሲ በስምምነቱ መሰረት ሀማስ ሁሉን ታጋሾች ይለቃል። በሀማስ ስር ካሉ ሀያ የሚደርሱ ታጋሾች በህይወት እንዳሉ ይታመናል። ሀማስ የ28 ታጋሾች አስክሬን ያስረክባል ሲል ዘግቧል። እስራኤል 250 ፍልስጤማውያን እስረኞችን ትለቃለች። ከእስረኞች መካከል ደግሞ መቶ የሚሆኑት ወደ ዌስት ባንክና አምስት ወደ ምስራቅ ኢየሩሳሌም ይለቅቃሉ ተብሏል። ከጋዛ የታገቱ 170 ፍልስጤማውያን ይለቅቃሉ ተብሎ ይጠበቃል። እርዳታ ባልተገደበ ሁኔታ ወደ ጋዛ እንደሚገባ ስምምነቱ ያዛል። የጋዛ ነዋሪዎች ለራብ መጋለጣቸውንም የመንግስታቱ ድርጅት ከማስታወቁም በላይ ለዚህም መልስ ለሚሰጥ የሚችል ስምምነት ነው ተብሏል። ከዛሬ በኋላ 600 ሰው እርዳታ የጫኑ ከባድ ተሽከርካሪዎችም ጋዛ ይገባሉ። ተመድ እንዳለው ከ500 ሺህ በላይ ፍልስጤማውያን ለከፍተኛ ረሃብ ተጋልጠዋል። እስራኤል በጋዛ ረሃብ መኖሩን አታምንም። የተኩስ አቁም ስምምነቱ ተከትሎ በመካከለኛው ምስራቅ የነበሩ 200 የአሜሪካ ወታደሮች ወደ እስራኤል ይገባሉም ተብሏል። የተኩስ አቁም ስምምነቱ እንደሚከታተሉም ተገልጿል። በጋዛ የሚኖሩ የዓይን እማኝ እንደተናገሩት የእስራኤል ወታደሮች ከሰሜን ምዕራብ ጋዛ አካባቢዎች ለ ቀው እየወጡ ነው። ከደቡብ ካን ዩናስ አካባቢ የተወሰኑ የእስራኤል ወታደሮች እየለቀቁ መሆኑም ተዘግቧል። ቢቢሲ የእስራኤል መከላከያ በማህበራዊ ሚዲያ ገጹ ወታደሮች ስምምነታዊ ወደ ተደረሰባቸው አካባቢዎች ማምራት ጀምረዋል ይላል። የአሜሪካ ልዑክ የአሜሪካው ልዩ ልኡክ ስቲቭ ዊትኮፍ እንደተናገሩት የእስራኤል ወታደሮች ከጋዛ አካባቢዎች መውጣታቸውን ማረጋገጥ ችለዋል። ባለፈው ሳምንት በዋይት ሀውስ ይፋ የተደረገው ካርታ የእስራኤል ወታደሮች እስከ የትኛው መስመር ድረስ መጓዝ እንዳለባቸው በግልጽ አስቀምጧል። የተኩስ አቁም ስምነቱ በተደረገበት የመጀመሪያው ዙር የሰላም እቅድ ላይ የእስራኤል ወታደሮች በ53 በመቶ የጋዛ አካባቢዎች ላይ ይቆያሉም ተብሎ ይጠበቃል። የተወዳችሁና ያተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እንደዚህ ነበሩ። መልካም ጊዜ እመኛለሁ።